ከዚህ በፊትም አሁን አቴንሽን ውስጥ ገብተሽ አይን ውስጥ ገብተሻል። ከዚህ በፊትም ኦሮሞን አሰድበሽ ከሆነ ቪዲዮ ይመጣል። የዛኔ ገጀራ ይዞ ይንቀሳቀሳል የምትዩ። ወይጌ አጎትሽንም ከሆነ ለቂጡን ነው ማስጎረጎር፣ ችግር የለብኝም። አንድ ስልክ በቂ ነው። ኦሮሞን እያሳደቡ ኦሮሞን እያሰደብሽ አጎቴ ምንድነው? ያንቺ አጎት እኛ መትረየት ይዘን ነው የምንዞር። ምንድነው ያንቺ አጎት? ገጀራም ይዛ አንድ ደሃ ብታሻ ምን ያመጣል? ቢታፈር የሚሊዮን የአንድ ሚሊዮን ብር ዋስትና እንኳን የሌለው ሰውዬ ምን ሊያመጣ ነው? ንገርልኝ። እንደዚያ እያልክ ወላሂ ምንድን ነው እሱ እኛ ብዙ ሰው ብዙ ሰው የምናስቀዘን ሰዎች ነው። ምን ምን ታመጫለሽ? አርሲም ቤት ወደ አዳ ሻሸመኔም አይደል እንደ የከተማው ችግሬ ፍየሌን አስገብታ ኦሮሞ ስታስረግጥ የነበረችው ሳምሪ፣ ኦሮሞ ነኝ ብላ በኦሮሞ ስም ጓደኞቿን ታስፈራራ ሳምሪ አሁንም ምረግጥሽ አሁንማ፣ አንቺን አስገብቼ ነው ምረግጥሽ። ባለጌ ስትዳደግ እንዴት! እኔ እኮ ገና ለገና ተሸማቀኩኝ። ገና ለገና እልልቲ ገና ለገና ቁርቲ እልል ይ እኔም ብለው ሳምሪ፣ ይሄ መኪና ያጥባል ምናምን የሚባለው ድሃ ወንድምሽን ወስጄ መሬት ውስጥ አስገብቼ ስራ ካሰራሁት ምን ትያለሽ? ያለምንም ደሞዝ ከመሉጋት እንጀራ በር አቅም አለሽ እሱን ማትረፍ። ኦሮሞን አሰድበሻል

ለመሰለ ሰው ሁሉ ኦሮሞ፣ ኦሮምኛ ስለተናገረ ኦሮሞ አይደለም። ብዙ አይነት ኦሮሞ አለ። ገብቷል። ከብት እንዲጠብቅ ድሮ በሁለት ሽልንግ የተገዛ ኦሮሞ ቅድመ አያት ሊኖራት ይችላል። አያስረግጥም። ኦሮሞን ወይ ያወጣዋል ወይ ራሱ ኦሮሞ አያስረግጥም። አይደለም ኦሮሞ ዲቦራ፣ ኦሮሞ የምታስረግጥ አይመስለኝም። በዚህ ደረጃ ገብቷቸዋላ